መጀመሪያ ጊዜ ሴት ልጅ አቅፋለች የራሱ አቅፋ ለማየት ያብቃል። በጣም በጣም በጣም ደስ የሚል ዜና ነው ይዤላቸው የመጣሁት እንደምታዩት እንግዲህ የአብርሽ እህት በሰላም ሴት ልጅ ተገላግላለች ማለት ነው። በጣም ነው ደስ የሚለው። አብርሽ እና ሩታም ደግሞ በደስታ እየፈነጠዙ ይገኛሉ። ሩታም እንግዲህ ለመጀመሪያ ጊዜ ትንሽዬ ልጅ ሴት ልጅ አቅፋለች ማለት ነው። አብርሽ ደግሞ እንግዲህ መልካም ምኞቱን ተመኝቷል። እኔ መልካም ነገር ነው ምመኝላችሁ እውነት ለመናገርና፣ እኔ እንጃ ከኤልዱ በላይ ነው አብርሽ የተደሰተው። በእህቱ ደስታ፣ በእህቱ ሰላም መገላገል በጣም ደስ የሚል ነገር ነው። ሩታም እንደዛው እንደምታያቸው እንግዲህ ሆስፒታል ድረስ በመሄድ በጣም በጣም በሚገርም ሁኔታ እንግዲህ ልጃቸውን እያቀፉ እያዩ ይገኛሉና እናንተም እንደዚህ ወልዳችሁ ለመሳም ያብቃችሁ በትዳር ያጣምራችሁ በትዳር በፍቅር ያኑራችሁ ነው የምለውእና ለአብርሽና ለሮታ መመኝላቸው ይሄ ነገር ነው። እንግዲህ ሁሌ ልጅነት የለም። እንደምታዩቸው ብዙ ስቴፖችን መጧል። ብዙ መንገዶችን ተጉዘዋል። ብዙ የፍቅር ቀናቶችን፣ ጊዜያቶችን አሳልፈዋልና አሁን ደግሞ ወደ ከፍታ እየሄዱ ይገኛሉ። ያው ውለዱ። ያው ፍቅር አለ፣ ከዛ ጋብቻ፣ ከዛ ደግሞ ልጅ ወልዶ ማቀፍ አለ ምናምን። ይሄ የህይወት በቃ ህግ ነው። በህይወታችን ውስጥ ልናደርገው ሁሉም ሰው የሚያደርገው ነገር ነው እና ኤልዱ እንግዲህ በስተመጨረሻም በጣም መልካም ልጅ ናት። ውይ እኔ ለሩታ ያላትን ክብር ፍቅር፣ ለሩታ ያላትን ቦታ ሳይ በጣም በቃ እንባዬ ነው የሚመጣው በጣም ከሚባለው በላይ። አንዳንዴ አንድ ወንድ ልጅ ፍቅረኛ የችናት ብሎ ይዞ ሲመጣ ሚስቴ የችናት ብሎ ለቤተሰብ ሲያስተዋውቅ በቃ የማይፈልጉ ሰዎች አሉ፣ የማይወዱ ቶሎ የማይቀበሉ ብቻ አባት ወይ እናት ወይ ደግሞ እንደዚህ እህት ምናምን ወይ ወንድሞቹ አይቀበሉ ያችን ሴት። በጣም በቃ የመናቅ ችላይ ማለት ብቻ ጥሩ ፊት አያሳዩት ባጭሩ ና በጣም ከባድ ነገር ነው። ኢትዮጵያ ውስጥ በጣም አስቸጋሪ የሆነው ነገር እንደዛ ነው። ግን ደግሞ እንደ ኤልዱ አይነት ደግሞ ብዙ መልካም ሰዎች አሉ። በቃ ከአብርሽ በላይ ነው። ለሩታ ቦታ ያላት፣ ለሩታ ክብር ያላት፣ ለሩታ የምትጨነቀው በቃ ከአብርሽ በላይ ነው። የእውነት ነው ብላችሁ ና ይሄ ማለት በቃ ለምራቷ ለወንድሟ ሚስት ያላትን ክብር ፍቅር አይቻለሁ፣ እና በዛ ምክንያት እኔ ኤልዱን በጣም ነው የምወዳት። ብዙ ጊዜ ሲጣሉ ያስታረቀች፣ ሲያጠፉ የተቆጣቻቸው፣ የመከረቻቸው ኤልዱ ናት እና ባለውለታቸው ነች እና እነሱም እንግዲህ እንደምታዩቸው መጥተው ጠይቀዋታል። ሰርፕራይዝ አድርገዋታል። ይሄንን የሚያምር አበባ ይዘውላት መጥተዋል። እና በጣም ነው ደስ የሚለው። አብርሽም ሩታም በጣም በቃ ልጅቱን ገብተው አቅፈው በቃ እስከሚየው እየገመቱ ነበር። ከዚህ በፊትም ታስታውሳላችኋ ነፍሰጡር መሆኗን ሚዲያ ላይ ወጣ ተናግራ ነበረ። ምናምን አምሮባታል፣ ወፍራለች ምናምን ነገር እና አብርሽ እና ሩታ ገምቱ ተባብሎ እየገመቱ ነበር። አብርሽ ወንድ ነው ያለው፣ ሩታዬ ደግሞ ሴት ነች የምትሆነው ብላ ነበረ። ለማንኛውም ግን ስም እኔ ነኝ የማውጣው እኔ ነኝ የማውጣው እያሉም ሲከራከሩ ነበር እና በስተ መጨረሻም እንግዲህ ዛሬም ዛሬም ራሱ ወደ ሕክምና ወደ ሆስፒታል ሲሄዱ ሩታ ገምች እያላት ነበረ አብርሽ እንኳን ሴትዮን ወንድ ቀድሞ ነው ተደውሎ የተነገረው ያቅ ነበረና ግን ሩታን ገመች እያላት ነበር። እሷ በአቋሟ ጸንታ ሴት ነበር ያለችው ና እንደ ገመተችው እንዳለችውም እንግዲህ ሴት ልጅ ነች የተወለደችው። በጣም ደስ የሚል ነገር ነው። ጥሩ አጋጣሚ ነው። ሩታየም ጥሩ ቦታ፣ ጥሩ ጊዜ፣ ጥሩ ሁኔታ ላይ ነው። እችን ልጅ ለማቀፍ የበቃሽው ለማቀፍ የደረሽው ና እግዚአብሔር ደግሞ ማለት ነው የእውነት በቃ ያንቺን ልጅ የራስሽ ልጅ በማህፀንሽ የወጣች እናትነት ምን እንደሆነ የምታይባት የመጀመሪያ ልጅሽ በቃ እንዴት ልበልሽ አቅፈሽ ወልደሽ ላቅፋችሁ ለመሳም ያብቃችሁ። አብርሽም ለልጅ ያለው ጉጉት በቃ ህይወት በቃ አንደኛው ነገር ምንድን ነው ያላያችሁትን ነገር ማየት። አሁን አባትነት አለ እናትነት አለ መጀመሪያ ፍቅር አለ። ከዛ ትዳር የሚባለውን ነገር ይታያል። ከዛ አብሮ መኖር የሚባለው ነገር ከዛ ልጅ ይመጣል። ከዛ ደግሞ ልጅ ማሳደግ ከዛ ሞ ሌላ ልጅ ይመጣል። እንደዚህ ነው። ከዛ ደግሞ አያት መሆን ይመጣል ምናምን ነገር ና ይሄ የህይወት ህግ ነው። እያንዳንዱ እርምጃችን የምንሄድበት የምናራመድበት ጊዜ ነው ና ሁሌ ልጅነት የለም። እንደነገርኳቸው አብርሽና ሩታ እንዲህ እንደሆኑ አይቀሩ የሆነ ልምድም እየወሰዱ ይገኛሉና መውለዳቸው ስለማይቀር ማለት ነውና፣ ከትልልቅ ሰዎች ከጓደኛ፣ ከጎረቤት፣ ከዘመድ፣ ከሰው ብዙ ነገሮችን ልምድ እየወሰዱ እየተማሩ ያላወቁትን እያወቁ እንግዲህ ይራምዳሉ ብዬ ነው ማስበው። እንግዲህ ከኤልዱ ደግሞ ብዙ ምክሮችን እየተመከሩ በተግባርም እያዩ ይገኛሉ። ኤልዱ በጣም ለነሱ ፍቅር በጣም ብዙ ዋጋ ከፍላለች። በጣም ብዙ ወጣለች፣ ወርዳለች። ሲጣሉ ተጨንቃ ተጠባ ያሉበት ቦታ በመሄድ አንተም ተው አንቺም ተይ በማለት ባለፈው፣ ራሱ ታስታውሳላችሁ፣ ሩታ አብርሽን ጥላው የመጨረሻ የሄደች ጊዜ ልመለስም ላልመለስም እችላለሁ ብላ ጥላው የሄደች ጊዜ ታስታውሳላችሁ አይደለ? ሩታ የሄደችው እናቷ ቤት አይደለም። ሩታ የሄደችው ወንድሟ ቤት አይደለም። ሩታ የሄደችው አባቷ ቤት አይደለም። የሄደችው የት ነው? የኤልዱ ቤት ነው። ኤልዱ ጋር ነው ሄደችው። እህቶቹ ጋር ነው ሄደችው። እነሱ ደግሞ በስነ ስርዓት ረድተዋት ያለውን ችግር ለመፍታት አብርሽም ቆም ብሎ ወደ ራሱ እንዲመለስ ራሱን እንዲፈትሽ ብቻ ያለው ነገር እንዲስተካከል እንግዲህ ቤታቸው አሰንብተዋት፣ ብዙ ነገሮችን መክረዋት ወደ ራሷ እንድትመለስ አሁን፣ እነሱ ኦረዲ ፊት ለፊት እየመሩ ነው የሚገኙት። በእድሜም ትልልቆች ናቸው። በሕይወት ልምድም ብዙ ልምድ ያላቸው ሰዎች ናቸው እና እህቶቹ እንግዲህ ሩታን ወደ ራሷ እንድትመለስ እሷ ማረቃ እንድታስብ ፈተናዎች ሲመጡ በምን መልኩ መወጣት እንዳለባት፣ ሶስተኛ አራተኛ ወገን የሚባለውን ነገር ማስገባት እንደሌለባቸው ብቻ ለእሷ ብቻ ሳይሆን ለእኛም ራሱ መልካም ምክሮችን ስትመክር፣ ስትቆጣቸው፣ ስትመልሳቸው በእሷ ላይ በጣም ብዙ ነገር ሆኗል። ለተመልካች ራሱ ወጣ መልስ ስትሰጥ የነበረው ለነሱ ቆማ ስትከራከር የነበረው እነዚህ ልጆች በቃ ጥሩ ህይወት እንዲኖሩ ብዙ ነገሮችን አድርጋለች። እና ኤሉዬ ለነሩታ ለአብርሽም ባለውለታቸው ነሽ፣ ምርጥ እህት ነሽ፣ እንደ እናት ነሽ። በቃ ታላቅ እህት እናት ናት። የእውነት ለመናገር ማለት ነውና በጣም ደስ የሚል ነገር ነው እና ምን ልላችሁ ፈልጌ ነው። ኤሉዬ እንኳን ማርያም ማረችሽ። እንኳን ከአንድ ወደ ሁለት ወይም ደግሞ ከሁለቱ እንኳን ወደ ሶስት ሆናችሁ ደስ የሚል ነገር ነው። ያው በኦፕራሲዮን የወለደችው ትንሽ ከባድ ህመም እንደነበረው ከባድ ጊዜ እንደነበረ ተናግራለች እና የሚገርመው ወንድሟን ላለማስጨነቅ በቃ መጧ መጣ ሲባል ተሯሩጠው ለአብርሽም ሳይደውሉ እንግዲህ ሆስፒታል ወልዳ አቅፋ ነው ቁጭ ብላ የጠበቀቻቸው። አብርሽን እና ሩተንና ሲያዩ ድንገት ደነገጡና በጣም ደስ የሚል ነገር ነው። አንዳንዴ ያው እናቶች ታውቃላችሁ ብዙ ዋጋ ይከፍላሉ። ምናምን ነገር የሆነ ሊወልዱ ሲሄዱ የሚያጋጥም ብዙ ነገሮች አሉ፣ ብዙ ፈተናዎች አሉ ና እንግዲህ በምጥ ብትወልድ ጥሩ ነበረ፣ ግን ደግሞ በፖላሲዮን ወልዳለች። እግዚአብሔር ይመስገን ስለሁሉም ነገር ና እኔ እንጂ አላውቅም። እንኳንም ወልደች ለማቀፍ አበቃሽ። እና እናትነት እውነት ነው፣ ከመውለዷ በፊትና ከወለደች በኋላ ያለው ነገር ብዙ ነገር ነው ብላለች እና ያው ስታረግዙህም ብዙ ወራቶችን ነው አርግዛችሁ የምትሄዱት። ብዙ ነገሮች አሉ ለመብላት፣ ለመጠጣት፣ ለመራመድ፣ ለመተኛት ብዙ ነገሮች አሉና ብዙ ፈተናዎችን ታሳልፋላችሁ። ከዛ ደግሞ ልትወልዱ ስትገቡ፣ የምጡ ቀን ሲመጣ ደግሞ ብዙ ፈተና አለ እንደምታውቁትና እናት ምን ያህል ዋጋ እንዳላት እናት ማለት እንዴት ሆና አንድ ልጅ እንደምታሳድግ እንዴት ሆና አምጣ እንደምትወልድ እንዴት ሆና ዘጠኝ ወር አርግዛ ተሰቃይታ ልጅ የሚባለውን ነገር እንደምታመጣ እንግዲህ በዚሁ አጋጣሚ ለእናት ያለንን ክብር ከፍ እንዲል ለእናት ያለንን ፍቅራችን እንዲጨምር ያደርጋል ብዬ ነው ማስበው። ና ኤልዱዬ በጣም በጣም ነው ደስ ያለኝ። እንኳን ማርያም ማረችሽ ሌላ ምንም ልል አልችልም። በጣም ነው ደስ ያለኝ። የእውነት አንድ ሴት ልጅ እርጉዞ ና ሳይ ነፍሰ ጥሩና ሳይ የሆነ ስሜት ይሰማኛል። በቃ ደስ የሚል በቃ በሰላም ተገላገኝ ብዬ ቆሜ ሁሉ የማይበት ጊዜ አለ። ሁሌማ አልፎ ይሄዱ አልኮ እነሱ፣ እኔ ግን ቆሜ በቃ በሰላም ተገላገኝ እግዚአብሔር ይርዳሽ፣ እግዚአብሔር ይጠብቅሽ፣ በቃ ጤነኛ ልጅ ይስጥ ስላለውኝ ና ኤሉም እንግዲህ ጤነኛ ልጅ ስላቀፍሽ በጣም በጣም ደስ የሚል ነገር ነው። ከምንም በላይ ደግሞ የተባረከ ጤነኛ ልጅ ይስጣችሁ። ሩታ መርቃለች፣ በቃ ወልዳ አድጋ የምትታዘዝ እናቷን የምታከብር ቤተሰቧን የምታከብር ጥሩ ልጅ ስነ ምግባር ያላት ልጅ ትሆን ብላ በደንብ ነው የመረቀችውና ድርዬ ዋናው እንኳን ጤናኛ ልጅ ሰጠሽ። አንቺም ደግሞ በቅርቡ ቶሎ አገግመሽ እንግዲህ ለማየት ያብቃል። አብረሽም ደግሞ ምን ልግዛልሽ፣ ምን ላርግልሽ፣ የፈልግሽን ነገር እያላት ነበር እና ያው እንግዲህ አጥሚት ነው የምትጠጣው። ነፍሰ ጡር ስትሆኑ ዝም ብሎ ያገኙትን አይደለም የሚጠግናት ነገር ነው የሚበላው የሚጠጣው ነገር። እና እንኳን ማርያም ማረችሽ ለማለት ነው እንግዲህ አብረሽና ሩታም ደግሞ በቅርቡ በቅርቡ ያው እግዚአብሔር ሲፈቅድ ነው የሚሆነው ሁሉ ነገር፣ የሚያስቸኩል ነገር የለም። በእርግጥ ግን ደግሞ ወላችሁ ለመሳም ያውቅባችሁ፣ እናንተም እንዲያቅፋችሁ። በሰው ልጅ ደስተኛ የሆናችሁ የራሳችሁ ልጅ ሲመጣ ደግሞ አስቡት። እና ሩታ ደግሞ በደንብ በሰፊ ተዘጋጅ እናት ለመሆን። ይህን ክብር የሚያገኙት እድለኞች ናቸው። በልጅ መባረክ በጣም ትልቅ ነገር ነው። እና እግዚአብሔር ደግሞ የእናንተን ቤት ደግሞ በትዳር ባርኮ በልጅ ባርኮ ጥሩ ህይወት፣ ጥሩ ትዳር፣ ጥሩ መስመር እንድትሄዱ ትልቁ ምኞቴ ነውና፣ አብርሽ ሩታ በጣም ነው የምንወዳችሁ። ኤልዱም ደግሞ እንኳን ደስ ያለች ለማለት ወዳለኝ አብራችሁ ስለነበራችሁ ከልብ አመሰግናለሁ። ኤልዱን እንግዲህ እንኳን ማርያም ማረችሽ፣ እንኳን ከአንድ ወደ ሁለት ሆንሽ፣ እንኳን ጤነኛ ሊሰጠሽ እያላችሁ እንግዲህ ደስታችሁን በኮሜንት መግለጽ ትችላላችሁ። የአብርሽና የሩታ ደስታ ደግሞ ያስደሰታችሁ፣ በጣም ነው ያሳቁኝ፣ ያዝናኑኝ፣ በጣም ነው። አብርሽ በቃ የሚገባበት ነው የጠፋው። የሆነ ልጅቷን ያቅፋታል፣ ያያታል፣ የሆነ ነገር ይላል። ስም ደግሞ እኔ ነኝ የማውጣው እያለ ነበረ። ማውጣት ትችላሉ አይደለ? ግን መጠሪያ ስም ትክክለኛ ስም የሚያወጡት ወላጆች ናቸው። አባት ወይ እናት እና ትክክለኛ የትምህርት ቤት ስም እንደሚባለው ማለት ነው። ና የሰፈር ስም እኔ አምስት ስድስት ስም ና ያለኝ በነገራችን ላይ ማለት ነው። ብዙ ሰው ነው እንደዛ እንደዚህ እያለ የሚጣረኝ። ና የፈለገ ሰው የፈለገውን አይነት ስም መጥራት ይችላል። ግን ደግሞ ትክክለኛ ዩኒክ ኔም ቤተሰብ ነው የሚያወጣው ብዬ ነው ማስበው። ሩታ ደግሞ ቤተሰብ ይቀድማል እኛ አይደለም፣ የቤተሰብ ማውጣት እንችላለን፣ ግን ደግሞ የትምህርት ቤት ስም እኛ ማውጣት አንችልም እያለች ነበረ ኤልዱ። ለማንኛውም በጣም ደስ ብሏታል፣ እያሳቃት ነበረ ቁስሏን እያስኪያማት ድረስ ና አብርሽ መቼ ጥሩ ጥያቄ ነው የጠየቀው። ለእኛ ማስተማር የሆነ ነገር ነው። ለወደፊት እናት ሊሆኑ ያሰቡ ሰዎችም ሴቶችንም ትምህርት ይሆናል። እናትነት ምን አይነት ስቃይ እንዳለው መውለድ፣ ሲወለድ ምጡ ምን አይነት ስቃይ እንዳለውም በደንብ ለማስረዳት ለማስተማር ሞክረል፣ እና ጥሩ ነገር ነው። ኤልዱየም ትልቅና ቁም ነገር ያለው መልእክትን ያስተላለፍሽው እንኳን ማርያም ማረችሽ። ደግሞ በደንብ በርትተሽ ለማየት ያብቃን እና አመሰግናለሁ። ሰላም አምሹልኝ።